ለዜጋዎች የስራ እድል በመፍጠርና ና ገበያውን በማረጋጋት ኢኮኖሚውን ለመደገፍ እየሰራ ስለመሆኑ ሜድሮክ ኢንቨስትመንት ግሩፕ ገለጸ። ከ7900 በላይ ሰራተኞች ያሉት የሜድሮክ ኢንቨስትመንት ግሩፕ ኩባንያዎች ህግና ስርዓትን አክብረው በመስራትና ለሀገር እድገት ትልቅ አስተዋጽኦ ያለውን ግብርን በታማኝነት በመክፈል እውቅና ተሰጥቷቸዋል። ቤቴሌም ሰለሞን ተጨማሪ ዘገባ አላት። ሜድሮክ ኢንቨስትመንት ግሩፕ በሀገሪቱ ሁሉም አካባቢዎች ላይ ማህበረሰቡን የሚያሳትፉና የሀገሪቱን ኢኮኖሚ የሚያነቃቁ የተለያዩ ዘርፎች ላይ ትኩረት አድርጎ እየሰራ የሚገኝ ግዙፍ ኩባንያ ነው። ኢንቨስትመንት ግሩፑ በተሰማራባቸው መስኮች ከማምረት ጀምሮ እስከ ኤክስፖርት የደረሰ ብዙሀኑን ተጠቃሚ የሚያደርግ ስራን እየሰራም ይገኛል። በሜድሮክ ኢንቨስትመንት ግሩፕ የኮርፖሬት ኮሚኒኬሽን ፕሮሞሽን ዳይሬክተር ሆናቸው ታዬ የሀገሪቱን ክፍተቶች ሊሞሉ የሚችሉና በመንግስት ቅድሚያ የተሰጣቸው ዘርፎች ላይ ትኩረት አድርጎ በመስራት ረገድ ኢንቨስትመንት ግሩፑ ውጤታማ ማቋቋም መገንባቱን ተናግረዋል። ባለፈው ዓመት ኢትዮጵያ ወደ ሙሉ የማክሮ ኢኮኖሚ ፖሊሲ ትግበራ መግባቷ ይታወሳልና ከእነዚህ ውስጥ ሚድሮክ በአራቱ ላይ ተሰማርቶ ነው የሚገኘው። ለምሳሌ በአምራጅ ዘርፉ ላይ ሚድሮክ አለበት፣ በግብርና ዘርፉ ላይ ሚድሮክ አለበት፣ በማዕድን ዘርፉ ላይ ሚድሮክ አለበት፣ እንዲሁም ደግሞ በቱሪዝም ዘርፉ ላይ ሚድሮክ አለበት። ከአምስቱ ፒላሮች ውስጥ በአራቱ ውስጥ ሚድሮክ ተሰማርቶ እየሰራ ነው የሚገኘው። በእነዚህ ስራዎች ላይ ሚድሮክ ማምረት እስከ ኤክስፖርት በማድረግ ሂደት ውስጥ የበኩሉ ሚና እየተወጣ ነው የሚገኙ። እንዲሁም ደግሞ ሜድሮክ ብዙሃኑን ተጠቃሚ ያደረገ ብዙ ማህበረሰብ ሊሳተፍበት የሚችለው ለምሳሌ አንዱ የግብርና ዘርፉ ነው። በግብርና ላይ ሚድሮክ በአራቱም አቅጣጫ በሰሜንም በደቡብም በምዕራብ በምስራቅ በኢትዮጵያ ውስጥ በሁሉም አቅጣጫዎች ተሰማርቶ ነው እየሰራ የሚገኘው። በአምራች ዘርፍ ብናየው ለምሳሌ ተኪ ምርቶች ላይ በትኩረት እየሰራ ነው የሚገኘው። በማዕድን ዘርፍ ሚድሮክ ቀዳሚ ነው፣ ወርቅን ማንሳት እንችላለን። ስለዚህ ኤክስፖርትም አድርጎ የውጭ ምንዛሬ በማስገኘት ረገድ ሚድሮክ እየሰራ ነው የሚገኘው። በዚህም ምክንያት እንግዲህ ወደ 79 ሺህ የሚደርሱ ሰራተኞችን በውስጡ አቅፎ ይዟል። እነዚህ ሰራተኞች እንግዲህ 79 በቁጥር ይሆን እንጂ በእያንዳንዱ ቤተሰብ ጀርባ ያለው በጣም ብዙ ቤተሰብ አለ። በዚህ ረገድ ለበርካታ ዜጎችም በርካታ ብዙሃኑን ወይም ማህበረሰቡን ተጠቃሚ በሚያደርጉ ስራዎች ላይ በየትኛውም ሴክተር ላይ ተሰማርቶ እየሰራ የሚገኝ ግዙፍ ኩባንያ ነው። ዳይሬክተሩ አክለውም ሜድሮክ ኢንቨስትመንት ግሩፕ የማህበረሰቡን አቅም ያገናዘቡ ምርቶችን ለገበያ በማቅረብና በመደጎም እንደ ሀገር ያለውን የኑሮ ውድነት ለማቃለል የድርሻውን እየተወጣ ነው ብለዋል። ኩዊንስ ሱፐርማርኬት ላይ በተመጣጣኝ ዋጋ ሁሉም ዜጋ መግዛት እንዲችል መሸመት እንዲችል የተለያዩ የድጎማ ስርዓቶችን በማድረግ እያቀረበ ነው የሚገኘው። ሸገር ዳቦን በተመጣጣኝ ለማህበረሰቡ እያቀረበ ነው የሚገኘው። በተለያዩ የሀገሪቱ አካባቢዎች እንደዚሁ የዱቄትና ዳቦ ፋብሪካዎች አሉ። እነዚህ አላማቸው ድጋፍ ለማድረግ ነው እንጂ የቢዝነሱን ብቻ ለመስራት አይደለም። በዚህ ረገድ እንግዲህ የሚሰሩ ትልልቅ ሜጋ ፕሮጀክቶች እንዳሉ ሆነው ነገር ግን ደግሞ በድጎማ መልክ ማህበረሰቡ በተመጣጣኝ ዋጋ ለምሳሌ ኩይንስ ላይ አንዱ ማንሳት የምንችለው የላይኛው አዋሽ አግሮ ኢንዱስትሪ የሚመረት ብርቱካን አለ። ስለዚህ አምራቹ ራሱ ሚድሮክ ነው በቀጥታ ወደ ኩዊን ሱፐር ማርኬት ይገባል። ሻጩም የሚድሮክ ኩባንያ ነው። በተመጣጣይ ዋጋ ደግሞ ለዝቅተኛ ማህበረሰብ ወይም ደግሞ ገቢያቸው አነስተኛ ለሆኑ ዜጎች እንዲሸጥ ያደርጋል። ይህ ዓላማው ዜጎች በተሻለ መልኩ ተጠቃሚ እንዲሆኑ ለማድረግ ነው። ይህ ብቻ አይደለም። ለሀገር ልማትና እድገት ትልቅ አበርክቶ ያለውን ግብርን በታማኝነት በመክፈል ረገድም እንደ ሀገር በጠቅላይ ሚኒስትር እውቅና ካገኙ ተቋማት መካከል የሚድሮክ ኢንቨስትመንት ግሩፕ ኩባንያዎች ተጠቃሽ ናቸው። ከ45ቱ የሜድሮክ ኢንቨስትመንት ግሩፕ ድርጅቶች ውስጥ 22ቱ በታማኝ ግብር ከፋይነት እውቅና ተሰጧቸዋል። እነዚህ ድርጅቶች አራቱ በፕላቲኒየም ደረጃ እውቅና የተሰጣቸው ናቸው። ስምንቱ ደግሞ በወርቅ ደረጃ እውቅና አግኝተዋል። እንዲሁም ደግሞ አስሩ በብር ደረጃ እውቅና ያገኙ ድርጅቶች ናቸው። እነዚህ ድርጅቶች በታማኝነት ግብር እንዲከፍሉ ያስቻላቸው ሁሉም ሰራተኞች በእኔነት ስሜት በታማኝነት ሕግና ስርዓትን አክብረው በመስራታቸው ሚድሮክ ኢንቨስትመንት ግሩፕ እውቅና እንዲሰጥ ያስቻሉ በሰራተኞች ጥረትና ትጋት ነው። ተቋሙ ከሚሰራቸው ስራዎች ጎን ለጎን ማህበራዊ ኃላፊነትን በመመሪያ አስደግፈው በመወጣት ለሌሎች ተቋማት ጭምር አርያ የሚሆን ስራ መስራቱን አቶ ሆናቸው ታዬ ይገልጻሉ። ለምሳሌ የባለፈውን በጀት ዓመት ብናነሳ ከ1.5 ቢሊዮን ብር በላይ ለማህበራዊ ኃላፊነት መድቦ ሰርቷል። ለምሳሌ በተለያዩ አካባቢዎች ትምህርት ቤቶች ተገንብተዋል። የጤና ጣቢያዎች ተገንብተዋል። መንገዶች ተገንብተዋል። የንጹህ መጠጥ ውሃ አቅርቦት ስራዎች ተሰርተዋል። የኩላሊት ጥበት ማዕከል ለምሳ አዲስ አበባ ከተማ ላይ በሰፊ ሁኔታ 170 ሚሊዮን ብር አወጦ ሚድሮክ ኢንቨስትመንት ግሩፕ ነው ይህንን ድጋፍ ያደረገውና አሁን ትኩረቱ ሚድሮክ የስራ እድል ከመፍጠር ጎን ለጎን ደግሞ ዜጎች የማህበራዊ ኃላፊነትን መወጣት አለብኝ በሚል የራሱን መመሪያ አዘጋጅቶ 10 ፐርሰንት ንጹህ ትርፉን በዚህ በኩል እያበረከተ ነው የሚገኘው። ሜድሮክ ኢንቨስትመንት ግሩፕ በቅርቡ ግዙፍ ፕሮጀክቶችን አስመርቆ ወደ ስራ ሲያስገባ ለተጨማሪ ዜጎች የስራ እድል የሚፈጥር ሲሆን በመላው ሀገሪቱ ያሉ የህዝብ ሀብት የሆኑ ፕሮጀክቶችን ማህበረሰቡ በባለቤትነት እንዲጠብቃቸውም ዳይሬክተሩ መልእክት አስተላልፈዋል።